ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቤኒሻንጉል ጉሙዝ ሚዲያ ተከታታዮች በዛሬው ዝግጅታችን ወደ እናንተ የምናደርሰው ሁሉንም በሚባል ደረጃ በርከት ያሉ ተቋማት አገልግሎታቸውን በአንድ ማዕከል ለተገልጋዮች የሚያቀርቡበትን የቤኒሻንጉል ጉሙዝ መሶብ ተቋም የሚሰጠውን የተቀናጀ አገልግሎት ነው። ፕሮግራሙን አዘጋጅቼ የማቀርበው እኔ አበበ ብርሃኑ ነኝ። ከፕሮግራሙ ጋር መልካም ቆይታ እንድኖራችሁም እመኛለሁ። ዜጎች ልዩ ልዩ አገልግሎቶችን ከመንግስት ያገኛሉ። ቀደም ባሉት አሰራሮች ሁሉም ተቋማት በያሉበት በተናጠል ለተገልጋዮች ምቹ ቀልጣፋና ጥራት በሌለው መንገድ ሲሰጡ ተገልጋዮችም ቅሬታውን ሲያሰሙና ሲያቀርቡ ያስተዋልንበት ወቅት ነበር። ይህም የመልካም አስተዳደር ችግርን እየፈጠረ በዜጎችና በመንግስት መካከል መስተጋብሩን የሚያሳልጥ ድልድይ ሳይሆን መስተጋብሩን የሚያግድ ግንብ እየፈጠረ አቤቱታና ቅሬታ የተሞላበት የተዛባ ተግባቦትን ስናስተናግድ ቆይተናል። ይህንን በጥልቀት የተረዳውና የቀደመውን አሰራር በጥናት የመዘነው መንግስት አሰራሩን ለማዘመን አማራጭ ሲያስብ የተገለጸለት መፍትሄ የአንድ መሶብ አገልግሎት ነው። የአንድ መሶብ አገልግሎት ማለት በርከት ያሉ ተቋማት አገልግሎታቸውን በተቀላጠፈና ጥራቱን በጠበቀ መንገድ በአንድ ማዕከል ለተገልጋዩ የሚያቀርቡበት ዘመናዊ የአገልግሎት መስጫ ማዕከል ማለት ነው። ይህ መሶቡ የተባለው ማዕከል በቤኒሻንጉል ጉሙዝ ክልል እውን የሆነው በቅርብ ጊዜ ቢሆንም ከተቋሙ ውጫዊ ገጽታ እስከ ውስጣዊ አደረጃጀቱ ለቃኘው ሰው እጅግ ያስደምማል፣ ያስገርማል። ተቋሙ እጅግ ዘመናዊ ቴክኖሎጂን የሚጠቀምና እንዴ አሶሳ ውስጥ እንደዚህ አይነት ግንባታና ዝርጋታ አለ እንዴም ያስብላል። ግንባታው በቅርቡ ተጠናቆ አገልግሎት መስጠት በጀመረው በቤጉ መሶብ ውስጥ አገልግሎታቸውን እየሰጡ ያሉ በርካታ ተቋማት አሉ። ከእነዚህም ውስጥ የክልልና የፌዴራል የልማት ተቋማት የተካተቱበት ይገኙበታል። የዚህን ተቋም አገልግሎት አሰጣጥ በሚመለከት በአካሄድ ነው መልከታ ቦታውን ለተገልጋዮች ያለውን ምቾት፣ የተገጠመለት ቴክኖሎጂና ከደንበኞች መቀበያ እስከ ውስጥ ያለውን መስተንግዶ በካሜራ እይታችን ውስጥ አስመጥተን ለእናንተ በዚህ መልኩ እናቀርባለን። የጤና ጥበቃ ቢሮ ትኬት ቁጥር ሀምሳ ሁለት ወደ መስኮት ቁጥር አንድ ይሄ ተገልጋዮችስ ምን ይላሉ? በአገልግሎቱ ውስጥ ምን ተሰማቸው ብለን ጥያቄ ያቀረምላቸውም የሚሉን አለ። የመጣውበት ላይሰንስ ለማሳደስ ነው። እንግዲህ ላይሰንስ ለማሳደስ ሲመጣ ከዚህ እንደሆነ ሰማው። እዚህ ሲመጣ ግን አሪፍ አገልግሎት ነው ያለው። እኔ በአገልግሎቱ ደስተኛ ነኝ። እኔ ይህ ቢሮ እንዳለ አላቅም ነበር። እውነት ለመናገር ላይሰንስ ለማሳደስ ስመጣ ነው ይሄን ቢሮ እንዳለ ያወቁት። እና አሪፍ ነው ያለው አገልግሎት በጣም ደስ የሚል ነው፣ ግን አንድ እንትን እንደ ኮሜንት ልሰጥ የምፈልገው ነገር ዶክሜንት ኦንላይን ሲደረግ እዚሁ ቢሆን አሁን አብዛኞቹ ከስተመሮች ወይም ደግሞ ላይሰንስ ለማሳደስ የሚመጡ ሰዎች ኦንላይን ተደርጎላቸው ከዛ ሲመጡ ወደዚህ እዚህ ኦንላይን የለም፣ እንደገና ተመልሶ ይሄዳሉ ግለሰብ ጋርና እቺ ነገር በአንድ ላይ እዚሁ መታ የሆነ እንትን የስራ ክፍል ተሰርቶለት ወይም ደግሞ ተዘጋጅቶለት በዛ መልኩ ቢስተካከል ብዬ ይሄ በጣም ደስ የሚል አሰራር ነው። የእውነት ግልጽና ጥርት ያለ አሰራር ነው። ምንም አይነት እንትን የለውም። ሁሉም ሰው በተራው ነው መጥቶ የሚስተናገደው። የመግቢያ ክፍያ ራሱ የለውም። ትኬ ሲቆረጥ የሚከፈል መስሎኝ ነበረ፣ ግን ምንም ክፍያ የለውም። ላይሰንስ ብቻ ነው የምንከፍለው። በጣም አሪፍ ነው። አራ እጅ መንሻ የሚባል ነገር የለም እዚህ እኔ አላቅም ማለት እስካሁን ሁለት ጊዜ ተመላልቻለሁ። ያለው ዶክመንትን ለማስተካከል ትጄ እስካሁን እኔ በአግባቡ ነው እያስተናገዱኝ ያሉት። በመስተንግዶም ደግሞ ደስተኛ ነኝ። በዚሁ ቢቀጥል ብዬ አስባለሁ። የፋይዳ መታወቂያ የትውልድ ዘመን ስህተት ስለነበረው እሱን ለማስተካከል ነው የመጣሁት። እየተሰጠ ያለው የፋይዳም ሆነ የእንትን መታወቂያ አገልግሎት በጣም ደስ የሚል ና የሚያረካ አገልግሎት እየተሰጠ ነው። ሌላ ቦታ ያየነውን ነገር እዚህ ጋ ክልላችን ላይ እየተሰጠ መሆኑ በጣም ደስ የሚል ጅምር ነው። ከዚህ በላይ ደግሞ በጣም እንደሚሰራ ተስፋ እናደርጋለን። አንድ ላይ በሚጨመቅበት ሰዓት ደግሞ የብዙ ድካምን ቀንስልናል ለን እናስባለን። በገንዘብም በጉልበትም በጊዜ ጥሩ እሱማ ምንም ጥያቄ የለውም። በጣም ደስ ይላል። አሁን ያቀርቷል አሁን ፊትለፊት ሁሉም ነገር ደስ የሚል አሰራር በጣም ደስ የሚል ነበር። ና ከመግቢያ ስንገባ መስተንግዶ ምናምን ቦታ የያዝ በቁጥር በተራ እንደሆነ በጣም ደስ የሚል ነበር። በጣም ነው ደስ የሚለው ከዚህ በፊት የነበረው የነበረውና ከአሁኑ ሲታይ የአሁኑ የተሻለ ነው በጣምና በጣም ጥሩ ነው ደስ ስላልና በአግባቡ በሰዓታችን ተጠቅመው ነው የሚያስነግዱን። ስለዚህ ቀጣይነት ቢኖረው እንደዚህ ጥሩ ነው ብዬ አስባለሁ ነው የሙያ ፍቃድ ላወጣ ብዬ ነው የመጣው። አገልግሎቱ ያው ከቤቱ ከንጽዳቱ ጀምሮ በጣም አሪፍ አገልግሎት እያገኘን ነው። ያው እንግዲህ በአንድ ቀን ጨርሰን ልንወጣ አሁን እንግዲህ እያለቀልኝ ነው። ደስ ይላል፣ ደስ ብሎኛል። ወደፊት ደግሞ እንደዚህ ቢቀጥል በጣም አሪፍ ነው። በፊት እዛ ጤና ቢሮ በነበረ ሰዓት እንደዛ ወሬ ነው እንጂ ያው ባይኔ ያላየውን በርግጥ መጥቼ ማላቅም አዲስ ነኝ። ብዙ ጊዜ እንደሚጨርስ ነበር ሲያወረ የነበረ ግን አሁን እዚህ ደግሞ መሶብ ከተከፈተ በኋላ ጥሩ አገልግሎት ነው። ደስ ይላል። ከእንትኖች ከሰራተኞች ትብብር ራሱ ተነስቶ በጣም ደስ የሚል አገልግሎት ነው። ቢያንስ እኛ አሁን ለምሳሌ ከሌላ ቦታ አሁን ለዚህ ብለን ከምንመጣ በውክልና፣ ለምሳሌ አጥቢ እናቶች አሉ፣ ወልደው ሳምንት ያልሞላቸው እናቶች አሉ። እነሱ ደግሞ ይሄ አገልግሎት በውክልና ቢሆንና ሁሉም ይሄን አገልግሎት ተጠቃሚ ቢሆን። ለብዙ ትራንስፖርት ወጪ በጣም እየተዳረግነ ነው። እኔ አሁን ከሩቅ ቦታ ነው የመጣሁት። አገልግሎቱን እየሰጡ ያሉትም የአገልግሎት ሰጪዎች ሀሳብ የሚከተለው ነው። ኦፍኮርስ ያው አገልግሎቱ አዲስ ቢሆንም እንደ ድድ አዲስነቱም አይደለም። ያው ደንበኛ እንግዲህ ቀስ በቀስ ፕሮሞት በማድረግ ይመጣል። እኛ እንግዲህ እንደ ኢትዮ ቴሌኮም እዚህ ናሽናል አይዲ አለ። ናሽናል አይዲ ከተመዘገበ በኋላ ቴሌብር መዘገበ ልክ ሚሴጁ ስመጣለት ወር ፋይዳ ናምበር ስመጣለት ዲፖሲት አድርገዋል ኦልሬዲ ከዛ ክፍ ይሆን ይፈጽማል ማለት ነው ክፍያውን ያው በተጨማሪ እኛው እናዝለታለን፣ ለማድረግ ያለበትን ነገር ሁሉ እናድርግለታለን። ደንበኛ ለምሳሌ አሁን ከዚህም በፊት አንዱን አገልግሎት አግኝቶ ሄድና እዛ ክፍለና ሄድ እዛ ክፍለና ይባላል። ከሰዓት አንፃር አሁን ሁሉም በአንድ ማዕከል ከስሙ እንደ መሶብ መሶብ እንግዲህ ከስሙ እንደምንረዳ መሶብ ነው። ያው አንድ ማዕከል ጨርሳል ማለት ነው። ሰዓቱን ሁሉን ጉልበቱን ሁሉ ቀንስለታል። ያው ኦፍኮርስ ቀስ በቀስ ያው ማለት እንግዲህ ፍጹም ነው ማለት አይንችልም እርግጥ ግን አዲስነቱ በጣም ጥሩ ነው። ብዙ ደንበኛ እንትን አላለም። በእርግጥ አዲስ ስለሆነ ያለውን ቦታ ሁሉ እንደ ሚዲያ በቃ ማሳወቅ ቦታ ነው። አካባቢው እንግዲህ ከሽናሽ አደባባይ ኮከሎስ ገባ ብሎ መጥቶ መጠቀም ይችላሉ። የዱሮ ላይበራሪ ደግሞ ሙዚየም ያ መጥቶ ተጠቃሚ መሆን ይችላሉ ነው። አሁን እኛ የምንሰጠው ስምንት አገልግሎት፣ ንግድ ምዝገባ ነው። ሁሉም አገልግሎት የሚመጣው ተደስቶ ፈጣን በሆነ አገልግሎቱን ተገልግሎ ነው የሚሄደው። ቅሬታ የለም። እኛ ጋር በደስታ አገልግለ ነው ነው የሚሄደው። እኛ አገልግሎቱን በእንትን ራሱ ትውቅ አድርገናል። በኤፍኤም በፌስቡክ ለቀን አገልግሎቱን መጠው እየተጠቀሙ ነው ያሉት። በእኛ በኩል አሁን ንግድ ምዝገባ እንሰጣለን። አዲስ ንግድ ምዝገባ፣ አዲስ ፍቃድ፣ ስያሜ፣ ስረዛ፣ ማሻሻያ፣ እድሳት ስምንት አገልግሎት ናቸው። ሁሎችንም የመጡ አገልግሎቶችን ምንም ሳይጉላሉ ፈጣን በሆነ አገልግሎት ሰጠናችን ይመለሳል። የቤጎ መሶብ ዋና ዳይሬክተርም የሚሉን አለ። ያው መንግስት የአስተዳደርና የአገልግሎት ዘርፍን ከጀመረ በርካታ ዓመታትን አስቆጥሯል። ነገር ግን በሰው ኃይል ብቃት በዲጂታላይዜሽን በቴክኖሎጂ እና የተሳለጠ አሰራር ስርዓት የለውም። በተለይ የተጠና የአገልግሎት ስርዓት ወደ ስራ አልገባም። በዚህም የተነሳ ከፍተኛ የሕዝብ ቅሬታና ሮሮ በመንግስት መስሪያ ቤትና የአገልግሎት አሰጣጥ ዙሪያ ላይ ይነሱ ነበር። ይህንንም ለመፍታት በርካታ የሆኑ ስትራቴጂዎች፣ ማንዋሎች ተቀርተው የመሶብ አንድ ማዕከል አገልግሎት ከሌሎች ዓለማት ውጪ ተሞክሮ በመውሰድ እንደ ሀገር በታህሳስ ወር በጠቅላይ ሚኒስትራችን ተመርቆ እንደ ክልል ደግሞ በጳጉሜ አራት ቀን በክቡር ፕሬዚዳንታችን ተመርቆ እንግዲህ ለስራ ክፍት ሆኗል። ማለት ከተገልጋዩ የሚጠበቀው ምናልባት የዚህ አንድ ማዕከል አገልግሎት የተንዛዛ አገልግሎትን ለማስቀረት የተቋቋመ ተቋም ነው። ሁሉም አገልግሎቶች ተጠንተው ስታንዳርድ ወጥቶላቸው የተቀመጡ ሲሆን ህዝባችን ከዚህ ስታንዳርዱ ላይ በተቀመጠው መሰረት የሚያሟሉ ከሆነ ይህንን በማየት ምናልባት ሁለት ነገሮች አሉ በዚህ ቤት ውስጥ። የመጀመሪያ ኮል ሴንተራችን ነው። ሁለተኛው የዌብ ፖርታላችን ነው። ወይ ፖርታላችንን በመመልከት ኮል ሴንተራችንን በመጠቀም ለዚህ የሚፈልጉትን አገልግሎት ምናልባት አምስት የክልል ተቋማት አሉ፣ ሶስት የፌዴራል ተቋማት አጠቃላይ ወደ 33 አገልግሎት በዚህ ቤት ይሰጣል። ለዛ አገልግሎት የሚያስፈልጉትን ሰነዶች ይዞ መምጣት ብቻ ነው ከነሱ የሚጠበቀው። አሁን ልክ ይሄ ሙከራ ሳምንት አልፈን ወደ አንድ ወራስ አሳልፈናል። በዚህ መሶብ አገልግሎት ስንሰጥ አሁን ላይ 1450 በላይ ህዝባችን በዚህ አንድ መስኮት አገልግሎት ተጠቃሚ ሆነዋል ማለት ነው። በዚህኛው ባለፈው ሳምንት ከ450 በላይ ተገልጋዮች መጥተው አገልግሎት አግኝተዋል ማለት ነው። የመሶብ አንዱ ፒላር አንዱ ርዕስ የሆነው የቅሬታ አፈታት ሩም ነው። የቅሬታ መፍቻም መቀበያም ሲስተም አለን። ሲስተማችን ላይ ይህን አፕሎድ አድርገን እያንዳንዱ አገልጋይ አገልግሎት ሰጥቶ ሲወጣ የእሱን ፊድባክ እንወስዳለን። ቅሬታዎችን፣ በጎዎችንም እንወስዳለን። እስካሁን ድረስ ተጀመረን ዛሬ እስከደረስን ድረስ ምንም አይነት ቅሬታ አላገኘ አላገኘንም። ህዝቡ በርቱ፣ ቀጥሉበት እንደውም ሞር አሁን ካለው አምስት ተቋማት በላይ ወደዚህ ተቋም ገብቶ ማየት እንፈልጋለን። አዲስ ተስፋ ነው፣ መበረታት አለበት የሚሉ አስተያየቶች እየመጡ ነው። እስካሁን የደረሰን ኦፊሻል የሆነ ቅሬታ በዚህ ማዕከል ላይ የለም ማለት ነው። ቢኖርም ሲስተም ላይ አውጥተን እናሳያችሁ ነበረ፣ ግን የለንም። ጊዜ ያው እንደ ተቋም የተሳለጠ አገልግሎትን ለማህበረሰባችን መስጠት ነው የመጀመሪያው የኛ አላማችን አሁን ላይ በቀን እስከ 150 ከ115 እስከ 150 በቀን እያስተናገድን እንገኛለን። ይህንን ቁጥር በስቶ ከ500 እና 600 በላይ ዜጎቻችን በዚህ አንድ ማዕከል አገልግሎት ውስጥ አገልግሎት እንዲያገኙ የኛ ፍላጎት። ይህንንም በተለያዩ የሶሻል ሚዲያ ውስጥ እያስተዋወቅን እንገኛለን። የተለያዩ መስሪያ ቤትም ይህንን ኃላፊነት በመውሰድ የጠቅላይ ሚኒስቴር ኢኒሼቲቭ እንደመሆኑ መጠን ወደዚህ ተቋም አሁን ይዘው ከገቡት ሌላ በተጨማሪ መግባት የሚችሉትን ሲስተማቸውን እያዩ እንዲፈትሹ በክቡር ፕሬዝዳንታችን በክቡር ምክትል ርዕሰ መስተዳደር የጋራ መድረክ አድርገን ተወያይተን አገልግሎቱን ለማስፋት እንቅስቃሴ ላይ እንገኛለን ማለት ነው። የፕሮሞሽን ምሻው ስራውን የምንሰራው ለጊዜው ጊዜው የሶሻል ሚዲያ ቤጉ መሶብ የሚል ከፍተናል። በዛ ላይ እለት ተዕለት ያሉትን ነገሮች አፕሎድ እያደረገን እንገኛለን። ያው በዚህ አጋጣሚ የማህበረሳችን ክፍል ይህንን የፌስቡክ ገጽ በመቀላቀል አባል የሆኑ አስተያየታቸውን፣ ሀሳባቸውን እየሰጡ እንዲያግዙን እንዲያበረታቱ ማለት ፈልጋለሁ። የእናንተ ሚዲያ በተደጋጋሚ የክልላችን ሚዲያ ይህንን አገልግሎት በተደጋጋሚ በተለያየ ጊዜ ለህዝባችን ቢያቀርብልን የሚል ጥያቄ ለማቅረብ እወዳለሁ። የቤጉ መሶብ የአንድ ማዕከል አገልግሎት ለየት የሚያደርገው ግልጽነትን፣ ተጠያቂነትን፣ የተሳለጠ አሰራር አገልግሎትን በአንድ አቅፎ የያዘ ነው። ስለዚህ እያንዳንዱን አገልግሎት አጥንተናል። ምናልባት ለማንሳት ያክል የፍትህ ቢሮ ላይ አንድ አገልግሎት ለመስጠት 15 ደቂቃ ይወስዳል ተብሎ በስታንዳርዱ ከተቀመጠ ከዛ በደቂቃ በላይ ህዝባችን መጉላላት ቢያጋጥመው የቤጉ መሶብ አንድ ማዕከል አገልግሎትም አገልግሎት ሰጪውም ተጠያቂዎች ነው ማለት ናቸው። ምክንያቱም ካጠና ነው ቢፒአር ከስታንዳርዱ ውጪ አገልግሎት መስጠት በዚህ ቤት ስለማይፈቀድ በግለሰቦች ፍቃድ ላይ ተመስረተ ሳይሆን አገልግሎት የምንሰጠው አገልግሎቱን ማግኘት ላለበት ማህበረሰባችን ክፍል በጠቅላላ ይህንን አገልግሎት ያለ አድሎ እንሰጣለን ማለት ነው። የውክልና ላይ እንግዲህ ምናልባት እኛ የምንሰራው ቅድም እንደተናገርኩት ነው የአገልግሎት ካታሎግ ቢፒሩ በስነስርዓት ተጠንቶ ስታንዳርዱ ተቀምጦ ነው ይሄ ቤት አገልግሎትን የሚያስተዳድረው ከእናት መስሪያ ቤታችን ጋር በጋራ ተፈራርመን ይሄን አገልግሎት በዚህ በዚህ በዚህ መንገድ ትሰሩ እናላችሁ የሚል የህግ ማዕቀፍ ተሰጥቶት ነው አገልግሎት እየሰጠን ያለ ነው። ምናልባት እዚህ ለማንሳት ያክል የጤና ቢሮ የሙያ ስራ ፈቃድ እድሳትም ሆነ አዲስን በውክልና መስጠት አይቻልም። ይሄ ህግ የጤና ሚኒስተር አዋጅ ነው። የጤና ሚኒስተሩ መመሪያ ነው። የጤና ሚኒስተር መመሪያ እኛ መጣት ስለማንችል፣ የእኛ ማንድዴት ስላልሆነ እነዚህ አይነት አገልግሎቱ ለይቶ በአዋጅ የተቀመጠ በመመሪያ በደንብ የተቀመጠ ነገር ካለ ያንን አገልግሎት አንሰጥም። ሌሎቹን ግን በጠቅላላ ውክልና የሚፈቅድባቸውን አገልግሎት በጠቅላላ እዚህ ቤት እንሰጣለን። እሱም ብቻ አይደለም፣ ይዘ እዚህ ቤትም ውክልና እንሰጣለን። እዚሁ ውክልና ሰጥተን እዚሁ አገልግሎት የሚፈልገውን አገልግሎት አግኝቶ እንዲሄድ እናደርጋለን ማለት ነው። እኛም የቤጎ መሶብ ሁሉን አቀፍ አገልግሎት መስጫ ማዕከልም ዘመኑ የደረሰበትን ሌሎች ዲጂታል ቴክኖሎጂዎችን ተጠቅሞ ለዜጎች የቀረበ ለሕግ የታመን አገልግሎቱን በማቅረብ የበለጠ የተሳለጠና ጥራቱን፣ ፍጥነቱን የጠበቀ ከወረቀት ንክኪ የጸዳ እንዲሆን የጀመረውን ጥረት አጠናክሮ ይቀጥል ዘንድ እንመኛለን። በቀጣይ በሌላ ተመሳሳይ ፕሮግራም እስክንገናኝ ድረስ ሰላምና ጤና ለሁላችንም።